አዲስ አበባን ከዚህ በፊት ከምናውቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየሁበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነና አገርን የምለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየሁት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀውና በአሁኑ ሰዓት ደግሞ ያለው በጣም ገርም ነው እሪ በከንቱና ዶሮ ማነቂያ የሚባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንድፈጥር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለእኝኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው መወስደው። እኔ እኔ መለካ የለኝም። እኔ መለካ የለኝም በየትኛውም ስርዓት ውስጥ አዲስ አበባ እንደዚህ አይነት ሁኔታ የልማት ስራዊ ተሰርታ አይታወቅም። በየትኛውም ስርዓት ሂስቶሪካሊም እንደምናውቀው እየተረሳች ትኩረት የተነፈጋት ከተማ ናት። ግን አዲስ አበባ እንደዚህ አይነት ሁኔታ በአሁኑ ሰዓት ለፓርቲያችን ከፓርቲያችን ትኩረት ተሰጥቶ በእንደዚህ አይነት ሁኔታ አምራ ውባ ተደምቃ ለብልጽግና ተምሳሌት መሆኗ ለብልጽግና ሞዴል መሆኗ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የሚካሄድባት ከተማ እራሷን የምመጥን የክብር ቦታ ላይ እንድታርፍ የተደረገች ነው ብዬ ነው የምወስደው።